ስሚ ሄለን፣ እንደዚህ በጆናቴ ስትወኝ በዛኛውም ተገልበጫ። አሁን እንደዛ ነሻል። ተገልበጫው እንደዛ በጀርባሽ ሙሉ በሙሉ ተገልበጫ። አዎ፣ እንደዛ ወደዚህም ስመጪ እንደዛ ይጂ፣ ስምንት ይጂ፣ ተገልበጭ ተገልበጭ፣ ሄለን ተገልበጭ፣ ይገልበጥ ነይ ወደዚህ ሙሉ እንደዛ ይጂ፣ አስራ አንድ ይጂ

ማርያምን ጋ ማርያምን የኔ ብርሃን አለው።